ሰላም፣ ሰላም ጤና ይስጥልን እንደምናላችሁ ሁሉ ሰላም ሁሉ አማን የለተሰኞ የመጋቢት አንድ ቀን 2017 ዓ ም ከመልካሙ ሚዲያ አጫጭር መረጃዎችን ይዘን መጥተናል። በቅድሚያም ለመከታተል ያመቻችሁ ዘንድ አርዕስተ ዜናዎችን እናስታውሳችሁ። የጋቦኑ ወታደራዊ ጁንታ መሪ ጄኔራል ብሪስ ኦሊጊ ንጎሜ በሚቀጥለው ወር በሚካሄደው ምርጫ ለፕሬዚዳንትነት ለመወዳደር በእጩነት መቅረብ እንደሚፈልጉ አስታወቁ። ቱርክና ኢራን የውጭ አምባሳደሮቻቸውን ወደ ሀገር ቤት እስከ መጥራት የደረሰ መቃቀር ቅራኔ ውስጥ ገብተዋል ተባለ። ሁለት የእስራኤል ኩባንያዎች ለአሜሪካ ወታደራዊ ገበያ የጄትና የሮኬት ሞተሮችን ለማምረት ተስማሙ። ልዩ የሞስኮ የሚሳኤል ኤክስፐርቶች ወደ ቴህራን መግባታቸውን ሮይተርስ ዘግቧል። የቴስላ ኩባንያ ባለቤት ቢሊዮነሩ ኤሎን መስክ በመቶ ሺዎች የሚቆጠሩ ካናዳውያን የካናዳ ዜግነቱ እንዲሰረዝ እንዲፋቅ እየጠየቁ ባለበት በዚህ ወቅት አሜሪካዊ ዜጋ ነኝ በማለት አረጋግጧል። በሰለጠነቸውም በሰለጠነቸውም ልዕለ ሀያሉ አሜሪካ ውስጥ እየኖሩ ፈጽሞ ከቴክኖሎጂ ጋር የማይተዋወቁት ጉደኛ ህዝቦች አሚሾች በስተመጨረሻም 30 ከመቶ ከኤች አይ ቪ ኤድስ ጋር የሚኖሩ እናቶች በእርግዝናም ሆነ በወሊድ ወቅት ወደ ጤና ተቋማት አይሄዱም ተባለ። አሁን ወደ ዜና ትንታኔዎች እናልፋለን። ተከታተሉን። እንደ አውሮፓውያን አቆጣጠር በ2023 የቦንጎን ቤተሰብ የረዥም ጊዜ አገዛዝ መንግሎ በጣለው መፈንቅለ መንግስት ስልጣን ላይ ጉብ ያለው የጋቦኑ ወታደራዊ ጁንታ መሪ ጄኔራል ብሪስ ኦልይ ንጎሜ በሚቀጥለው ወር በሚካሄደው ምርጫ በፕሬዝዳንትነት ለመወዳደር እጩ ሆነው መቅረብ እንደሚፈልጉና በምርጫም ከተሸነፉ መንበረ ስልጣኑን ለሲቪል አስተዳድር ለማስረከብ ቃል ገብተዋል። ሚያዚያ አስራ ሁለት የሚካሄደውን ምርጫ ተከትሎ ጋቦን አዲስ ህገ መንግስትና የምርጫ ህግ አውጥታለች። ይህም ለወታደራዊ መሪው ጁንታ ብሪስ ኦልጂ ኒጎሜ እንዲጠቅም ሆኖ የተዘጋጀ ነው በማለት ተቃዋሚ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ አክቲቪስቶች፣ ህዝቡም ገና ከወዲሁ የሰላ ትችትን እንደ ክረምት ዝናብ እያዘነቡበት ይገኛሉ። ቀደም ሲል የነበረው የአሊ ቦንጎ ስርወ መንግስት 55 ዓመታትን ያስቆጠረና ራሳቸው አሊ ቦንጎ በወታደራዊ ጁንታው ስልጣናቸውን ከመነጠቃቸው በፊት ጋቦንን ለ14 ዓመት ገዝተዋል። አባታቸው ኦማር ቦንጎ ደግሞ 41 ዓመታትን ስልጣን ላይ ቆይተዋል። ጋቦን በነዳጅ ዘይት ሀብት የተንበሸበሸች ሰፊ የደን የእፅዋት ሽፋን ቢኖራትም ከ2.4 ሚሊዮን ህዝቧ አንድ ሶስተኛው ከድህነት ወለል በታች እንደሚኖሩ የመንግስታቱ ድርጅት ገልጿል። የጎረቤት ሀገር ኢኳቶሪያል ጊኒ ፕሬዚዳንት ኦቢያንግ ንጌማ ሞባሶጎ የጋቦን ህዝብ የወታደራዊ ጁንታ መሪውን ብሪስ ኦሊጊ ንጎሜን እንዲደግፉ አሳስበዋል። ወደ ቀጣዩ መረጃችን ስናልፍ የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ኢራን የሶሪያን የፖለቲካና ኢኮኖሚያዊ መረጋጋት፣ የማህበራዊ እረፍት ጭላንጭልን እንዳታጨልም እንቅፋት እንዳትፈጥር በማስጠንቀቃቸው ሁለቱም ሀገራት አምባሳደሮቻቸውን ጠርተው አነጋግረዋል። ሀካን ፊዳን ከኳታሮ አልጀዚራ ጋር ባደረጉት ቃለ ምልልስ ለረዥም ጊዜ የዘለቀው የኢራን የውጭ ጉዳይ ፖሊሲ በርካታ ታጣቂ ቡድኖችን በመደገፍ፣ በማስታጠቅ በአይነትና በገንዘብ ጋጋታ አይዟችሁ በማለት በእጅ አዙር የምታደርገውን ጦርነት ማቆም፣ አካሂዷን መቀየር አለባት በማለት ተናግረዋል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ በወጣው መግለጫ በአምባሳደር ሂካቢ ኪርላንግችና በኢራን የውጭ ጉዳይ ሚኒስትር የሜዲተራኒያና የምስራቅ አውሮፓ ዋና ዳይሬክተር መሐሙድ ሄይዳሪ መካከል ውይይት መካሄዱን አስታውቋል። የሁለቱ ሀገራት የጋራ ጥቅምና ክልላዊ ሁኔታዎችን ሁሉ በስሜታዊነት የተሞሉ ሲሆኑ በሁለትዮሽ ግንኙነታችን ላይ ልዩነትና አላስፈላጊ ውጥረት ሊፈጥሩ የሚችሉ የተሳሳቱ የተዛቡ አስተያየቶችን፣ ከእውነት የራቁ አጓጉል ትንታኔዎችን ማስወገድ ይገባል ብለዋል። ከቱርክ ጋር ያለንን የሁለትዮሽ ግንኙነት ከፍ ያለ ዋጋ እንሰጣለን። እንዳለመታደል ሆኖ ግን በተደጋጋሚ የሚሰሙት ቃላት ቱርክን የማይመጥኑ ለእኛም የማይዋጡልን ነገራት ናቸው። ስለዚህም ኢራን ቆራጥ አቋሟን በግልጽ መናገር አስፈላጊ ነበር ብለዋል የኢራን የውጭ ጉዳይ ቃል አቀባይ ኢስማኤል ባጋሂ። ቀጣዩ መረጃችን ሁለት የእስራኤል ኩባንያዎች ለአሜሪካ ወታደራዊ ገበያ የጄትና የሮኬት ሞተሮችን ለማምረት የሚያስችሉ የታቀዱ የመከላከያ ፋብሪካዎች በዩናይትድ ስቴትስ መቋቋማቸው ታውቋል። አዲሱ ነቀዴ ለመጀመሪያ ጊዜ የገለጸው የጄት ሞተሮችና ክፍሎችን በማምረት ለሲቪል ገበያ የሚያቀርበው የእስራኤል የሕዝብ ኩባንያ የሆነው ቤተ ሸመሽ ሞተርስ ነው። ኩባንያው በወታደራዊ ገበያ ውስጥ ቀድሞውኑ ከሚሰራው ከጀርመን ኩባንያ ጄትካት ጋር ተቀላቅሏል። ቤት ሸመሽ ሞተርስ እና የጀርመን አጋሩ ጄትካት ለእስራኤል መከላከያ ገበያ ተመሳሳይ ሞተሮችን የሚያመርት ሌላ ቅርንጫፍ ያቋቁማል ተብሎለታል። ይህ መከክር አክቶስ ጋር በ175 ሚሊዮን ዶላር በሽርክና የሚገነባ ሲሆን አዳዲስ የረዥም ርቀት ሚሳይል ከራፋይል የላቀ መከላከያ ሲስተምስ፣ አርቲፊሻል ኢንቴሊጀንስና የውሳኔ ሰጭ ስልተ ቀመሮችን እጅጉን የተሻሻለ የመከላከያ ስርዓትን ይጨምራል ተብሏል። መረጃችን ቀጥለናል። ባለፈው ጊዜ አስፈሪው የእስላማዊ ሪፐብሊክ የብሔራዊ ጦር ሰራዊት ቀን የኤስ 300 ሚሳይሎች በትዕይንት ሰልፉ ላይ በታዩበት ወቅት ስመጥር ቁጥራቸው በዛ ያለ የሞስኮ የሚሳይል ስፔሻሊስቶች ቴሄራን ገብተው እንደነበረ ተመላክቷል። ሞስኮና ቴራን ገደብ አልባ የመከላከያ ስርዓት ማዘመን፣ ማጠናከር፣ ማጎልበት ያለመ ስምምነት ከተፈራረሙ በኋላ የሩሲያ የጦር መሳሪያ ጠበብቶች ወደ ኢራን ተጉዘው በካስፒያን ባህር ዳርቻ ከአሚራባድ ወደብ በስተምዕራብ 15 ኪሎ ሜትር ወይም 9 ማይል ስርቀት ላይ የሚገኘውን ድብቅ የሚሳይል ማምረቻ ጣቢያ የመሬት ከርስን ዘልቀው በመግባት ከግር እስከ ራሱ አይተውት ቀይተውት መመለሳቸው ይታወሳል። ከዚህ አኳያ የኢራንን የኒውክሌር ጦር መሳሪያ የመታጠቅ ሩጫን ለማፋጠን በይፋም በድብቅም እየተመላለሱ መለስ ቀለስ እያሉ ኢራንን እያገዙ አዳዲስ ዘመናዊ ጦር መሳሪያዎችን እያመረተች ትገኛለች። ወደሚከተለው መረጃ ስናልፍ በምድራችን በቀዳሚነት ስሙ ጎልቶ የሚጠቀሰው የቴስላ ኩባንያ ባለቤት ቢሊዮነሩ ኤሎን መስክ በመቶ ሺዎች የሚቆጠሩ ካናዳውያን የካናዳ ዜግነቱ እንዲሰረዝ እንዲፋቅ እየጠየቁ ባለበት በዚህ ወቅት አሜሪካዊ ዜጋ ነኝ በማለት አረጋግጧል። ኤሎን መስክ በደቡብ አፍሪካ ተወልዶ የካናዳና የዩናይትድ ስቴትስ ጥምር ዜግነት ቢኖረውም ራሱን እንደ አሜሪካዊ ዜጋ እንደሚቆጥር ገልጿል። የዩናይትድ ስቴትስ የመንግስት ዲፓርትመንት ቅልጥፍና ዶጊ ኃላፊው ኤሎን መስክ በካናዳ ሳስካችዋን በተወለደችው እናቱ ሜይ መስክ በኩል የካናዳ ዜግነት ያገኘው በተወለደ ጊዜ በዘረ ሐረግ ውርስ ነው። ቱጃሩ ኤሎን መስክ በየካቲት ወር በወጣ መረጃ መሰረት የሀብት ንብረቱ መጠን 433 ቢሊዮን ዶላር እንደደረሰ ተዘግቧል። በህዋ ሳይንስ፣ በትምህርት፣ በጤና፣ በዲሞክራሲ፣ በኢኮኖሚ፣ በወታደራዊ አቅም በዘመናዊ ዓለም የነቃች የበቃች የሰለጠነችም የሰየጠነችም ናት በሚባልላት አሜሪካ ግዛት ውስጥ እየኖሩ ፈጽሞ ከቴክኖሎጂ ጋር የማይተዋወቁት ጉደኞቹ ህዝቦች አሚሾች። አሚሾች ሲዘራንድ እና ፈረንሳይን ከመሳሰሉ ሀገሮች በመነሳት ወደ ምድር አሜሪካ የገቡት በአስራ ሰባተኛው መቶ ክፍለ ዘመን መጨረሻ አካባቢ ነው። የአሚሽ ማህበረሰብ አባላት በስልጡኑ አሜሪካ ክፍለ ግዛት ውስጥ የሚኖሩት የራሳቸውን ጥንታዊ ባህል ወግና ልማድ የሙጥኝ ብለው በመያዝ ነው። አሚሾች የሚመሩበት መተዳደሪያ ደንብ ኦርዱንግ በመባል ይታወቃል። በሰው ሰራሽ ሞተር ተሽከርካሪዎች በጭራሽ አይጠቀሙም። ይልቁንም መጓጓዣቸው የጋማ ከብቶችና ጥንታውያን የጋሪ ፈረሶች ናቸው። እንደ ስልክ፣ ኤሌክትሪክ፣ የልብስ ማጠቢያ ማሽን፣ የኤሌክትሪክ ምድጃና ምጣድ፣ ፍሪጅ፣ ቴሌቪዥን፣ ሬዲዮ፣ ቴፕ፣ ወዘተረፈ የቴክኖሎጂ ውጤቶች ሳይጠቀሙም፣ ለመብራትና ለማገዶ የሚገለገሉትም እንጨት፣ ኩበት፣ የቦቀሉ አገዳ፣ የቆረቆንዳ አይነቶችን ማገዶዎች ነው። አሜሪካን ወጣቶች በሚማሩባቸው ትምህርት ቤቶች አሚሾች ልጆቻቸውን አይልኩም፣ አያስገቡም፣ አያስተምሩም። ባህል ወግና ስርዓታቸው የሚፈቅድላቸውን የራሳቸውን ትምህርት ቤት በመክፈት ያስተምራሉ እንጂ። በአጠቃላይ የአሚሽ ማህበረሰብ ከልደት እስከ ሞት ያላቸው ማህበራዊ እንቅስቃሴያቸው ሁሉ ከቴክኖሎጂ ጋር አራምባና ቆቦ የሆነ አልባሳቶቻቸው ጥንታዊ እንደ ነገሩ፣ አመጋገባቸውም በጋራ ነው። በአይሚሽ ማህበረሰብ መኖሪያ መንደሮች ልክ እንደ ሀገራችን ኢትዮጵያ 80 ፐርሰንት የገጠሩ ክፍል ነዋሪ ቀየ ጭስ ሲጨስ ሴቶች በወገባቸው በጭንቅላታቸው በጀርባቸው ውሃ ተሸክመው የተለያዩ ቁሳቁሶችን ሸክፈው ሲሄዱ ማየት የተለመደ የኑሮ ዘይቤያቸው መገለጫቸው ነው። ገበሬዎች የሚከተሉት ጥንታዊን ያስተራር ሲት ባህል ነው። ደፈር ብሎ መናገር ካስፈለገ የአሚሽ የኑሮ ዘይቤ ጥንቱን የጋርዮሽ ሥርዓተ ማህበር ያስታውሳል ቢባል ማጋነን አይሆንም። ለምን ከዚህ ያረጀ ያፈጀ የጃጀ ህይወት ጋር መጋፈጥ ፈለጋቸው ቢሏቸው በራሳቸው ቋንቋ ፍልስፍናዊ አስተምሮታቸው እያጣቀሱ በወጉ በቅጦ ያስረዳሉ፣ ይተነትናሉ፣ ይገልጻሉ። ትዛለኝ የጥንቱ ናፈቀኛ ዘመን ፍጹም ሰውነት የተፈጥሮ ወዙ ሰው ብዙ ሲማር ማዶ እየተጓዙ ጊዜ ሲሰለጥን ኑረት ሲሰየጥን እልፍ ነው መዘዙ። እንዳሉቱ በስተመጨረሻም 30 ከመቶ የሚሆኑት ከኤች አይ ቪ ኤድስ ጋር የሚኖሩ እናቶች ሴቶች በእርግዝናም ሆነ በወሊድ ወቅት ወደ ጤና ተቋማት አይሄዱም ተባለ። ከበሽታው ነፃ ጤናማ ደህንነቱ የተጠበቀ እርግዝና እንዲኖረ ብሎም በወሊድ ጊዜም እንዲሁ ከእናት ወደ ልጅ እንዳይተላለፍ የሚደረገውን የኤች አይ ቪ ኤዲስ የመከላከልና የመቆጣጠር ስራውን ፈታኝ፣ አዳጋች ስለማደረጉ እየተነገረ ነው። በተለይም ደግሞ ከቅርብ ጊዜ ወዲህ የዩኤስኤአይዲ የገንዘቤዎች እርዳታ ድጋፍ ማቋረጡን ተከትሎ ጉዳዩን በእንቅርት ላይ ጆሮ ደግፍ እንዲሉ ግብረሰናይ ድርጅቶች ሌላ አማራጭ የገቢ ምንጭ ፈጥረው ካልተንቀሳቀሱ በስተቀረ በጤና፣ በትምህርት፣ በማህበራዊና ኢኮኖሚያዊ አስተዋጽኦቸው ላይ አሉታዊ ተጽዕኖ የከፋ ይሆናል ተብሏል። ውድ አድማጭ ተመልካቾቻችን ለዛሬ የዝንላቸው አጫጭር መረጃዎች ነኝን ይመስሉ ነበር። እናንተም ጊዜ፣ የገንዘብ ጉልበት፣ ልብና ጆሮአዊ ህሊናችሁን በቅድነት ሰታችሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ሌላ ጊዜ በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ